እልልልልልል የሚያስብል ተግባር ነው ዛሬ የተሰራው። እውነት ሩታ ለዚህ ምርቃት እንደዚህ እናት አባሽን ለማየት እንኳን አበቃሽ። ሰላም ጤና ይስጥልኝ፣ እንደምንቆያችሁ፣ የእኔ ቻናል ተከታታይ ሰላማችሁ ሳልኝ ያላችሁበት፣ የዛሬው አስደናቂ ተግባር ነው። እውነት ለመናገር ያክል አንዳንድ ጊዜ ላዕመ ደካማ ነው ላዕመ አዳም ስንደርስ ልብ ስንገዛ እኔ አዋቂ ነኝ እኔ ለራሴ ብቁ ነኝ ባይነትን ወደኋላ ተወት አድርገን፣ ለራሴ ለራሴ ባይነትን ትተን፣ አንዳንድ ጊዜ እንደዚህ ቤተሰብን ስናስደስት እንዴት ሞራናችንን ደስተኛ እንደሚሆን ሁላችሁም ታቁታላችሁ። ለቤተሰቡ የሚኖር ሰው ነው የቤተሰብን ዋጋ የሚያውቀው። ያም ከረጅም ጊዜ ወዲህ ያው ሩታ ብዙ ነገር ተብላለ። በቤተሰቦቿ በእህቷ ብዙ ነገር ብላታለች። በሚዲያ ብዙ ነገር ተረግጣለች። ያ ሁሉ ነገር ግን አልፎ ዛሬ ላይ ያው መውለጃ ሰዓት ደረሰና ወደ ቤተሰቦቿ ሄደች። በዚህ መልክ ደግሞ የአበሻ ቃሚስ ገዝታ ጉልበታቸውን ስማ እነሱ መርቀዋት ምናምን ነገር ውዶቼ የቤተሰብን ምርቃት እንደ ቀላል ነገር አትዩት። በጣም ትልቅ ነገር ነው የቤተሰብ ምርቃት። በቤተሰብ አትረገሙ። እውነቴን ነው። እናንተ ብቻ ሳትሆኑ የወለዳችሁትም ልጅ አብሮ ነው የተረገመ የሚሆነው። ቤተሰብ ይመርቃችሁ እንጂ አይርገማችሁ። እኚህ ቤተሰቦች በሩታ በጣም አዝነውባት ነበረ። ብዙ ነገር ሲሏት ነበረ ከእናት እስከ አባት ማለት ነው። ዛሬ ዛሬ የጭንቅ ቀን ደረሰና የምትወልድበት ሰዓትም ደረሰ። አብረሽ የማይነሽ ላፈር እሷም አይነህ ላፈር አለችው። እሷም ነ እሷም ነች የጠገበችው። አብረሽ ጥፋት የለበትም ሲጀመርም አብረሽ ጥፋት የለበትም። በራሷ ስተት ያደረገችው ነገር ነው። በራሷ ጥፋት ነው የሁሉ የተፈጠረው። ምንም ማድረግ አይቻልም። አንዳንድ ጊዜ ነገሮቹ እንደዚህ የተገለባብጦች ናቸው እና ግን ዛሬ ልብ ገዝታ ቤተሰቦቿን ይቅርታ ለመጠየቅ ጉልበት ለመሳም ስላበቃት ደስ ብሎኛል። ለዛውም በሆዷ ልጅ ይዛ እንደዚህ ጉልበት መሳም በጣም ትልቅ የሚደነቅ ነገር ነው። ይቅርታም ቢሏትም ቢመርቋትም ይደርሳል ማለት ነው። ልብ እንግዛ። አንዳንድ ጊዜ ከቤተሰብ በላይ ትዳሬ ብላ ነበረ። አስባችሁታል? ከቤተሰብ በላይ ወንድን ነበር የመረጠችው። ውዶቼ ተማሩ፣ ከሩታ ታሩታ ተማሩ። ሲጀመር እኮ አሁን አብርሽ ጥሩ ልብ ስላለው እንጂ እዚች ጋ ሌላ ወንድ ቢሆን እንደዚህ ቅብርር ምናምን ብላበት እንደገና ደግሞ አልፈልግም ምናምን ብላ ሌላ ወንድ ቢሆን የራስሽ ጉዳይ ታዲያ ካልፈለግሽ ብሎ ይተዋል፣ አይደለ? አብርሽ ግን ብዙ ነው የለመናት፣ ሩታን ብዙ ብዙ ለምኗታል፣ ብዙ ነገር ብሏታል። እሷ ግን ያው ምን ፈለገች? በአብርሽ ላይ መላላት ፈለገች፣ ጅንን ማለት ጀመረች። ያው ውዶቼ ዞሮ ዞሮ መዝጊያው ጭራሮ አይደለም የሚባለው? ዞሮ ዞሮ ቢከፋም ቢለማም ቢደላም ብትታመሙም ብትወድቁም ብትሰበሩም። ዞሮ ዞሮ መዝጊያው ጭራሮ ያው እናት ቤት ነው ተረቱ ገጠመላችሁ። የእናት የአባት ቤት ነው። እናት አባት አይጥላችሁም፣ ቢሰዷችሁም የሆነ ነገርም ቢላችሁም ለሰውም አሳልፎ ቢሰጣችሁም ከልቡ አይደለም። እኚህ እናት አባት በፊት ላይ እኔ እንደተረዳሁትኝ እንደዛ በሚዲያ ሳሳጧት የነበረው ከልባቸው እንደሆነ እኔ ተረዳሁትኝ። ከልባቸው ቢሆን ኖሮ አንቺ ለወንድ ብለሽ እኮ ረግጠሽን ሄደሻል፣ ብዙ ነገር ተብለናል በአንቺ ምክንያት ብለው ተቀባይነት አያደርጉላትም ነበረ። ግን የወለደ አንጀት ጥሎ አይጥልም አያችሁ። እና በጣም ነው የገረመኝ፣ ግን ማለት በጣም ገርሞኛል። የተደረጉት ድርጊቶች ሁሉ ስንት ጊዜ መሰላችሁ? ሂጂ ቤተሰብሽን ኤ በተለይ ደግሞ የሆነች የእሷ እንጀራ እናት የምትባል በትክታክ ገጥ ሄደሽ እናት አባሽን ይቅርታ ጠይቂ፣ ተመረቂ የሆነ ነገር አድጌ ምናምን እያለ ቪዲዮ በተደጋጋሚ ስትሰራባት ነበረ። የዛሬ ስድስት ወር ገደማ እሱን ያንንም ከተደማ ጫለዋለችውም ነበረ ዛሬ የቁርጥ ቀን ሲደርስ ቁርጧን ስታቅ ሄደች ማለት ነው። ትላላችሁ ይመቻችሁ። ለማንኛውም ደስ ትላላችሁ። አይ ለማንኛውም ሩታ ለእናትና ለአባትሽ እድሜ ጤና ይስጥልሽ። በሰላም ሁለት ሁኔ ግን ተማሪበት፣ ህይወትን ህይወትሽን ተማሪበት። እንደ ቀላል አትይው። ዋጋ እንደከፈልሽበት አንዳንድ ጊዜ ቆም ብለሽ አስቢሽ። ዝም ብለሽ አትነጅ አዎ ዋጋ የከፈልሽበት ህይወትሽ መሆኑን ቆም ብለሽ መረዳት አለብሽ። አዎ ቆም ብለሽ ተረጅ። እንደ ቀላል ነገር አትይው ማለት እፈልጋለሁ ውዶቼ፣ የእናንተ ሀሳብ አስተያየት በኮመንት አስቀምጡ። የእኔ ሀሳብ ይህን ይመስል ነበረ።